እናት ጋር እንደዚህ እና አንድ ሳምንት ሁለት ሳምንት በጣም እየዋሸች ትፈነዳለች። አንደኛ ይህን ውፍረት ለማጥፋት ጅም ነበረ የምትለው አራጠው ማለት ነውእና ለኔ ለኔ የሚለው ዘመን እየዘፈነች ነበረ። ነገሩ የውሸት ለድራማ ለዩ ለዩ ተብሎ የተሰራ ነው። የአስቴር ሲቀጥል እሱ አውቆ ፅጌን በውስጥ ተነጋግረው እሱ እሚወቀ ሰገድ ያደረግነው አርጎተመልካች አሁን ፅጌ ቡታጅራ በምን አውቃነ፣ እንዴት ደፍራ ደፍራ ደፍራ በራሷ መኪና አስነስታ ቡታጅራ ሄደች።

ሰርግ አልተመቻቸለትም። ለምን ብትሉ እስ የነጽ ሰርግ ጊዜ እነ ብሩክ እነ ሀይሚም ያን ነገር ታስባለች ፍላጎት ያላት ይመስለኛል

ምን ፈልጋ ነው ብታጅ ላይ ጠየቀችው። እስቲ እናንተ ጸጌ የሚያስቡት እስቲ መርምሩት።